ስለምታዙን ከልብ እናመሰግናለን መብራት የለም በፍላሽ ነው የምንቀርጸው ስለዚህ እናመሰግናለን ባይ አባባ ጋሼ እንዴት አያችሁ እቃ አስተያየት ስጡበት ሰላም ጤና ይስጥልኝ ተመልካቾቼ ይሄን ኮንትሮል ብፌ ሜትር ከሀያ ነው ዋጋ አይደል የምትጠይቁኝ ከዛም በኋላ ደግሞ ሁለት የጓዳ በር መጋረጃ ይሄ መጋረጃ ድርብ ነው አራት ሜትር ማለት ነው። ሁለት ሜትር በወፍራም ሁለት ሜትር በስሱ ከውስጥ አለ። ከመጫናችን በፊት ላሳያቸው ማለት ነው። ጆሌ ነው ይዘን የመጣ ነው። ጆሌ ሶስት የሚባል አገር ወይም ቆጭ የሚባል አገር ነው። መጋረጃዎቹን ለመስኮት ለጓዳ በር ለሁለት አጠቃላይ ሶስት መጋረጃ ይዘን መተናል። ለአባታቸው ደግሞ ፍራሽም አዘዋል፣ አረቢያን መጅልስም አዘዋል። እንደምትመለከቱት መጅሊሱን እያስተካከልን እንገኛለን። እኔ ከመሰላል ላይ ስለወደኩኝ ጉልበቴን አሞኛል። ብዙም ስደረድር ምናምን አልታይም፣ በጣም አሞኛል። ከመሰላል መጋረጃ እየሰቀልኩ ነው። እሺ፣ የወደኩት እዚህ ቤት ደግሞ አይደለም፣ እንዳትደነግጭ ኔ ወድ አንቺ ቤት ሳይሆን ሌላ ቦታ ነው የወደኩት። አዲስ ወለል ላይ መሰላል አቁሜ መጋረጃ እየሰቀልኩ ከስር የሚይዝልኝ ሰው ስላልነበረ ተንሸራተተ መሰላሉና በቃ አሁን ጉልበቴ በጣም አሞኛል፣ በከፍተኛ ሁኔታ ጉልበት ደግሞ አይታሽ። የሚገርመው ነገር ይሄን መጅልስ የናያችሁት አያምር አያምር፣ ምንም አይነት ዲዛይን አልሰጠውትም። ዲዛይን ከሰጠውት ከላይ ከፋይ ወይም አበባው ስለሚቆርጥብኝ በዲዛይኑ ዲዛይን አይወጣለትም። እነዚህ ማለት ነው ባለ አበባ መጅሊሶች። ምክንያቱም ያቺ ክቡ አበባ ቁጭ ማለትና መታየት አለባት ጎልታ መውጣት አለባት። ያን በማለት ከላይ ምንም አይነት ቦንድዱ ዲዛይን አልሰጠውም ማለት ነው። እንደምትመለከቱት ቆንጆ አድርገን እየደረደርንላቸው ነው። አምሽተን ስለመጣን ጭለምልም አለ። በታዩ እስከምንደርስ ድረስ ማለት ነው። ሌላ ቦታ ጭነን ሄደን ነበረ። ተመልሰን መተን ነው ለዚህ ቤት የጫንለው። ያው አመት ባል አይደለ እንግዲህ በቀን ሶስት አራት ቦታ መጫን አለብን። እንደምትመለከቱት ወንድሜ ቡርኬ መጅሊሱን ደረደረልኝ እየነገርኩትኝ ማለት ነው። ቤቱ ይሄ ይመስላል። አስር ሜትር መጅሊስ ነው። ቲቪ ስታንድ ደግሞ አዛናለች። ቴሌቪዥንና ጂፓስ ነበራት። ጠረጴዛ ላይ ነበረ ቲቪ ስታንድ አዛን። ይሄንን የሚታክል ለሰላሳ ሁለት ኢንች ቲቪ ቲቪ ስታንድ አምጥተናል። ይሄ ደግሞ ፍራሽ ለአባቷ የሚተኙበት አንድ ሜትር ከሀያ የምትመለከቱት እኔ ሮያል ቦንድድ ነው የሚይዘው እና ይሄንን ማሳያችሁ ቆንጆ ፍራሽ ነው። እኔ ጋር ብቻ ሳይሆን ሌላም ቦታ ቢሆን ግዙት ብዬ ማሳየቴ ነው ለእናንተ ማለት ነው። ይህ ፍራሽ ደረጃ አንድና ደረጃ ሁለት አለው። ደረጃ አንዱን ከቦንድድ ስለማይተናንስ ሁሉም ቤተሰቦቻችን ይጠቀሙት ቆንጆ ፍራሽ ነው። ከቦንድ ከእንትን ከቀስተ ደመና ባሻገር ያለ ፍራሽ ነው። ያው ቀስተ ደመና ደረጃ አንድ ውድም ነው እስከ ሰላሳ ምናምን ሺ ሰላሳ ሺ ብር ነው። እነዚህ ደግሞ አስራ ቤት ነው አስራ አምስት አስራ ሶስት አስር ሺ ብር ስለሆነ እያብራራውኝ ነው ይዤ የመጣሁትን እቃ እና ያው ይሄን ይመስላል ማለት ነው። በፍላሽ አብረተ ነው የምንቀርጸው በነገራችን ላይ በስልኩ ምንም አልታይ ብሎን ነበር። መጋረጃዬ ደግሞ ይሄን ይመስላል። እንደምትመለከቱት ሁለት ሜትር በወፍራሙ ሁለት ሜትር በስሩ በውስጡ አንድ ላይ አራት ሜትር መጋረጃን የተጠቀምንላት። ከእህቴ ሱቅ ደግሞ እንደ ሲኒ ዝርግ ሳህኖች ለብፌ፣ ብፌ ውስጥ የሚገቡ እቃዎችን ይዘን መተናል ማለት ነው። ከእህቴ ሱቅ አጠቃላይ ያመጣ ነው ይሄ ይመስላል። አመሰግናለሁ።